ኖ አንዳንድ ሰው ሲወልድ ቂጥ ከሌላቸው ቂጣቸው ይወጣል። አንዳንዱ ካላቸው ደግሞ የሚጠፋበትም አለ እኮ፣ የሚጠፋበትም አለ። ሊኖዛ ጋይ ወይ ወይ ወይ ወይ የእኛ ቤተሰብ ማናት እንዴ? የቂጥማት ከፍቶኛል። ተስፋ ተስፋ አጣው እባካችሁ እርዱኝ ይላል ደሞ ያሰብነ ነው እንጂ ምን ሆነ ነው? እኔ ደግሞ ጭራሽ እንደዚህ ባልሰማ ይሻለኛል። አሁንማ በዝቷል። እኔማ ውልቅ ቀብያለው እኮ በእነሱ አይነት ሳይ አረጥሩልኝ እነማቸዋል ያለነሳሳውት ካለ እንዳታዩ እናንተ እኮ አይናቹ በደንብ ነው የሚያየው። እኔማ ያለው ውልቅ ቀብያለው እኮ። እኔ በሰውነቴ ልክ ናት። ቂጤ ትልቅ የሚመስላችሁ ለምን እንደሆነ አላቅም። አንደኛ የፀሐይቱ ነው ከኛ ቤት፣ ሁለተኛ የህዊ ሁለተኛ እኔ ነበር። አሁን ኔ ቀንሷል። የህዊ ነው። ተራ በተራ እንትን ነው ስዊች ነው የምንደራረገ። ከሁሎች የኔ ናት ትንሽ። ጋይስ ፕሬግናንት

እነሄ የት ሄዱ? ቴንኪዩ ኔ ፍቅር። አሁን እንደዚች አንዳንድ ፔኒ እየወረወራችሁ አውቄ ነው ዝም ብለሽ ጭራሽ። እስራኤል እስራኤሎችማ ሀብታም ናችሁ እንግዲህ እያየን ነው እንግዲህ እነ ዳኒን ለማ እየሰጣችሁ ነው፣ ግን ለእኛ ሳሰጡ ሰላሳ ሶስት ምን ደርሶ ያው እስራኤል ያለ ጎንደሬ ነው ጠቅላላ የተባለ እንግዲህ። ለማን ለማ እየሰጣችሁ ነው እንደዚህ የሆናችሁት? አንቺ ቆለን ምንድን ነው? አንተ ትልቅ ሰው አይደለም እንትና ቁሌታም ቁሌታም የቅርተ ቅርታ በስመ መስቅዱስን የምኳቋለው እንዴት አለ ብዬ ነው ያለ መንገድ ጠንጅ ቅርታ አስተካክለ አጽፈም እንደ አንተ ደግሞ ያለ ምን ሰርሰድ እኔም እኮ እንዴት ጻፈ ብዬ ነው ደንግጬ ነው። እሱ በስመ አብ ምስቅልስ እንትን አላልኩትም፣ አልለካሁትም። ለክቸው ግን እነግራቸዋለሁ።

ነበረ በፊት፣ አትላንታ ሞብስ አድረግ እንደዛ ይሉኝ ነበር ግን አይ ዶኑ ብዙ እንትን እንደዚህ አስቤበት አላውቅም። ግን በጣም ብዙ ሰው ይለኝ ነበር፣ ሳልወልድ ሳልወልድ ራሱ። በተለይ አትላንታ በጣም እንትኑም ኦፖርቹኒቲው ስላለ ማድረግ ይቻል ነበር፣ ግን እኔ ያው እጅ አሳዳጊ ነበርኩ በሰዓቱ ስታብጂ

አረ እስናም የዳኙ አብረ ቤተሰብማ እኔ ጌጥ ሲሰጥ በሁሉም አንደኛ ነን። በቃኛ፣ ሙቱም ታነቁም፣ ምንም በሉ እንግዲህ የበታችነት ስሜት ያለሽ ልታለቅሽ ትችያለሽ። አም ሶሪ የእናትሽ ጀበና ይርዳሽ ይላል ዱርዬ። እውነቱ ነው እንዴ የት ነው የመጣው? ሁሉ ደቦል ደቦል ጌጥ ይሄ። ውይ የፀሐይቱማ ከምድረ ገጽ አንድያውን የህዝቡን ይዞታል። በሉ ትንሽ ትንሽ እየቀነሳችሁ ወደ እኔ

እንደወለደ ለመታየት እዚህ ካሜራ ላይ እኮ አይወጣም። ማርያም እኛ ቤተሰብ በጣም ያው ለራሴ ቆርሶ ያሳንሱ ይባላል፣ ግን ሪያሊቲውን ነገር ነው የማወራው። አንዳንዱ እኮ አይወጣም። አሁን ሂዊ ከወለደች ስንት ጊዜ ሆነ? ኦልሞስት ትሪ ዊክስም አልሆናት፣ ገና ክርስትናም አልተነሳም፣ ግን አያቸዋት ሞራል ነው የሚያስፈልግ። ሁለት ሶስት አራት ልጅ ስለተወለደ አይደለም ሞራል፣ በቃ እንደዚህ ነው ሞራል ያስፈልጋል። ተነስቶ ራስን መጠጋገን፣ እንቅስቃሴ ምናምን እንደ እነዚህ አይነት ነገሮች ነው። እኔ አሁን አፕሪሽ የማድረግ እንጂ ተኝታችሁም ያረሰኛጠው ምን ላረግ ነው ማሚዬ፣ ጨንቆኛል። እራስሽን አጥፊ አጥፊ ይለኛል። እኔ ራሴን አጥፊ አጥፊ ይለኛል ካለ አጥፋ ነው። ምነው አንድን ሰው ክርስቶስ እንደዚህ በቃ የምትወልዱ ሰዎች መበረታታት አለባችሁ። እንደዚህ ጌራፕ እያረጋችሁ ራሳችሁን በሆነሽ ነፈትፈት እያረጋችሁ እየበላችሁ ራሳችሁ እየጠበቃችሁ አይስበር። የምሬ እኮ ነው እንዲህ አንዳንዱ ኢቨን እናት አባትም ቤታችሁ ቢኖርም ሀልፐር ቢኖራችሁም ማረፍ ባለባችሁ ሰዓት ነው የምታርፉ እንጂ ተነስታችሁ ዙጥ ዙጥ ማለት ነው አልጋ ላይ ምንም አትሰሩ አሁን እነሱን እያቸው ፀሐይቱ የአራት ልጅ እናት ናት ግን እያት እንዲት ራሷን አራት ልጅ መያዝ እኮ ቀላል አይደለም ጋይስ ማርያምን እኔ የእቴ ስለሆነች አይደለም እንደዛው የሆናችሁ ሰዎችም አላችሁ አራት ልጅ ያላችሁ ምናምን ቀላል አይደለም ሞራል ያስፈልጋል አንድ ነገር ለማድረግ እንደ አንድም እኮ ይዞ እኮ የሚደክመው ሰው አለ ጋይስ። በሄልፐር ላይክ እናት ትኖራለች ወይ ቤት ውስጥ የሆነ አጋዥ ይኖራቸዋል ወይ እህት ትኖራለች ሳምቲንግ ምናምን እንትኗ ሙመንቷን የሚያልፋት በብዙ ኧረ በቃ ሳክስ አንተ ግን እንትን አሉ ነው ምናምን ሁ ምናምን የምትባለው ከኔ ጋር በጣም ትሳፈጣለህ። ምንድን ነው አየሁ ከ እንተዋወቃለን ቻንስ እየሰጠው ነው። ብዙ ጊዜ ኮመንተን አነባለሁ። አይ አምሹር አይም እዚህ ዳላስ የምትኖረው ሁሉ አይደለማ። አንተ እንደዛ አታደርግም ብዬ አስባለሁ። እንዴ አሁን ከችክ ወሬ ምን ታደረጋለ? የሴት ወሬ ነው እኔ እያወራው ያለው። ካዳመጥክ ደግሞ ዝም ብለህ ቁጭ ብለህ አዳምጡ። ለናቁርት ስታምሪ። ቴንክ ዩ ኒማር ማሚዬ። የፍሪኪ ወድሽ አለው መጨረሻውን አላነበብኩት እና ያሁን ለውለት አይናድሹ ላዳምጣ አልችልም። እሱ ከሆነ ይቅርታ ብያለሁ፣ ግን አይመስለኝም። ነው አይመስለኝም። አይ ዶንት ቲንክ ሰው እና ሴቶች እናበረታታለን። ጠንክሩ፣ ጎበዞች ኑ። አሁን እህቶቼ ከወለዱ ገና ትሪ ዊክስ ቱ ዊክስ ይሆናቸዋል። ገብታችሁ እያቸው ሞራላቸውን እንዴት እንደሚጠብቁ ሰውነታቸው። ይህ ሰውነት አሁን በትሪ ዊክስ እንደዚህ ከሆነ የዛሬ ሁለት ወር ስድስት ወር ታይም ስጡት፣ እንዴት እንደሚሆን የዋላ ሸቱ ካለ ዙጥ ዙጥ ብሎ የፊትን እንትን ማለት ነው። አለያ ደግሞ ሄዶ ማስቀነስ ነው። እንግዲህ እንደ ፒፕሉ ዘጭ ዘጭ ለማለት ከተፈለገ ምንም ዋናው ጨላው ነው። ግን እኛ ቤተሰብ ሞራል ስላለው ዱብ ዱብ ብሎ ያጠፈዋል። አሁን እኮ ምንም የሚያሳስብ ነገር የለም። ከወፈርክም ከወፈርክም ሂደ ማስቀነስ ነው። ማስጨመር ከፈለግክም እንዲህ ብለ መምጣት ትችላለን ለመቀመጥ እስከሚጠብ ድረስ ሄሉዬ ለሚ ለመቀመጥ እስከሚጠብሽ ድረስ ዘፍተት ትብለሽ መቀመጥ ነው እናቴ። ምንም ጨላ ዋናው ዋናው ፍሉዝ ነው። አሁን ፍሉዝ ነው የሚያስፈልግ። ምንም የሚያሳስብ ነገር የለም። ዛሬ ዘንጠሻል ይላል ደሞ አንዱ። እውነቱን ነው የሆን ይማኛ በአንዳንዴ እኮ ሱቅ ላይ የማይገኝ ልብስ ሁሉ ነው የምትለብሱት ብሏል። ይሄ ቪዲዮ ባይ ዘ ወይ ተመችቶኛል። ቆይ እሰራበታለሁ። እኔም በጣም ተመችቶኛል። እነ ጎፍ ጓፊት ቤት ውስጥ ውነን ዘነጠን ቁጭ ስንል ለምሰርጉነ ነው ራስ እንደውም ሽቶ አልተቀባውም ማስታወሳቸው ለዛ ነው ለካ ቅርቅር የሚለኝ ሻውሬ ነው ስ ምንድን ነው የረሳውት ነገር እኮ ብያለው። አይፎርጋት አይፎርጋቲት እኛ እኮ መቼ ልንቀባው ነው ገዝተን? ግን አንዳንዱ ሙሉን ያስቀምጧል ስንት አመት ሙሉ አላበት እኔ ብቻ ኔ ግን ሽፍርፍርድ የሚያደርገኝ እንትን ስቀባ ማርያምን ደስ ደስ ይለኛል። በቃ ፐርፊም ስቀባ በጣም ነው ደስ የሚል። እናንተም እንደኔ ነው ደስ የሚላችሁ ጋይስ? በጣም አንቺ እኮ አትደግፊ። ሄሉዬማ አልተቻልሽም። የአንቺ አዲስ ቦይፍሬንድ መያዝ ደግሞ

ተሰነኝ እኔ እንደዚህ ድክ ሲያረገኝ ከነ ባንዴራ ሚት ታደርጋል። ደናቁርት የስንት ዓመተ ምህረት ዘመን ልጅ ነህ? በዚህ ሰዓት ስለጡት የምታወራ ይልጥ። ይህኛ የክፍለ ሀገር ልጆች አራዳ ወንባችሁ። እንዲህ አንዳንዴ ምን ሰገጥ ሰገጥ ከብላ ያኮ ህብረተሰቡ ስለሚያሸማቀቅ ያደግበት ማህበረሰብ ምናምን እንደው አይፈቅድም። እያን እንደምንኖርበት ሀገር እኮ ባንደሩ የሚካሄድበት ሀገር ላይ ኮነ ያለ ነው። ምንደምታወሩት ጅልጦች ስግጥግጥ የእናትህን ጡት ያልጠባ ጡት ላይ አስሬ ይከፈት ይዘጋ ይላል። ነብሰ ስጋ ይከፈት ምን አባቱና አናግሮ ያናግረኛል እንዴ? ምን ትልቅ ፋራ ነው ይመስል። ርቷል እኮ አሁን፣ ቂጥሽ፣ ጡትሽ፣ ምንሽ ምናምን እንደው የሆነን ሰው ልታደንቅም ከፈለግ ወም አጋር ታምሪ ምናምን ብለህ በቃ እዛ ሴት ላሻትል አስሬ ስለ ጡት ስለ ቂጡ ስንት ነገር በሚሰራበት ሰዓት ሁ በዛም ብ የክፍለ ሀገር ልጆች የክፍለ ሀገር ልጆች፣ ቆይ ፊል አድርግላቸው አንዴ። ፈሳም የክፍለ ሀገር ልጆች ቀብድ እንቀበላቸዋለን። ራዳ ራዳ የሚያጫውታቸው ሊስን ሪድ ብሏል መያየናቸው ክር አዳዲሶች ስምንት ፎሎወር ስምንት ሰው ይዘው ቁጭ ይላሉ። እኔ አሁን ፊት እያሉ አያቸዋለሁ። አዳዲስ ገቢ መጧል። ደግሞ ላይቭ ላይ የሚገቡ ትንሽ ፎሎወር ካላቸው በቃ አሁን አሁን ለምን እንደምትናደዱብን አወቀን። ብዙዎቻችሁ ከኔ ብሎክ የተደረጋችሁ ናችሁ። ልክ ሳያችሁ ፊት ብላችኋል። በራሳቸው ጋይስ ላይቫቸውን ከፍተው ፊት ፊት እያሉ ታገኛችኋል። ላይክ ምንድነው ታገኛችኋል? ታገኝ ጻፉልኝ። ታገኛችሁ አላችሁ ነው ነው ሰልመኝ ታገኛችኋል ፊት ታገኛችኋላችሁ ፊት ብለው በራሳቸው ማርያምን ምንም ፎሎወር የሌላቸው አንድ ሺህ ምናምን የሆኑ ለካ ለእዛችን ነው እየተሳደቡ የሚጋጋጡ እዚህ ኮመንት ላይ ማሚ ሉክ ቢሪ ፉል ቱዴ ቴን ኬን ይፍቅር አሳጠሪ ማሚቷ ይገኛሉ በይ። ኧረ ትለያለሽ። አይ ደህና ቁርጥ ማርያምን አይተሻቸዋል። ዛሬውን ከእንቅልፌ ስነሳ አንድ ምንም ኤክስፔክት ማላረገው ሰው ፊት ብሎ ከፍቶ ግስት ብሏል። ወንዱ ራሱ እንደ ለዚህ ም እ እኛን እየስ ሰርቡኔ ነበር። ጋይስ አሁን ሰው የሚጣለው እችን ቦታዋን ለመያዝ ነው በፍቃደኝነት ሳንሰዳደግ ቦታዋን መያዝ ትችላላችሁ። አበባ ይሰጥም ቀርቷል። አትስቱ እንዴ የላችሁም። እንዳንዳንዴ እዚህ አካባቢ ነው አልሰማንም ለማለት ነው። አበባ ይሰጥም በቃ ቀርቷል። አትስቱ። ዝም ብላችሁ አርፋችሁ ቁጭ በሉ። ስግድ አንተ ኬሻ፣ የኔ ኬሻ ነሽ። ማርያምን እንዴት እንደሚወዱ ዶሮ ምናምን በኢየሱስ እኔ እንኳን አስጠልቶኛል፣ እነሱ ግን በቃ ፌቨራይታቸው ሆኗል። ዶሮና ጥብስ፣ ቋንጣ ፍርፍር እኔ አጣሽ ቀንም እንደሚወጥ ሻማን ና ይኔ ፍቅር አሁን እነዚህ እኮ ክርስቶስን ሰው ቤት ሂደው በቃ መብላት አይችሉም። ማርያምን ነው ምላችሁ። አማን ኦንሊ ላይክ ማሚ ፉድ ዩ ዶንት ኢት ሳምባዲ ሃውስ

ላስት ናይት እዛስ ጉድ በግ ማረድ አለብኝ፣ እንደዛ ከሆነ ነው። ሶሪ ጣብቷቸዋል። ታውቃለህ፣ ማታ የሆነ ቅቅል ነበርና ትንሽ ቂቤጣ አለ አርጌ፣ ከዛ ቀይ ወጥ ዶሮ ወጣ አለ እና ሚክስ አርጌ ፈረፈርኩት አንድ ላይና፣ ሲበሉት አጥንት አለው ምናምንና ተመችቷቸው ነው በቃ ይበሉት እና አሁን ያንን ነው የሚፈልጉ አለ ግን መስጠት አልፈለጉም ማታ ስለበሉ በግ። ኦኬ፣ በግ ሽፕ። ኦኬ ይ ስ

ደ ሚል ሞራል ራሱ ኮይዝምሚዙጊዜምን ፋ እስካሁነ እያነበኩ ልጅ ሲያምር ይደግልሽ። ቴንኬ እማ እንኳንም ማሜ ወንድ ሆኑልሽ። ማሜ እድለኛ ነሽ። ኧረ ሴት ቢሆኑ ያስቸግራሉ እያልከኝ ነው? አይ እኔ ብዙ ጊዜ አሁንም እስቲል እኔ መውለድ ከወለድኩኝ ከእግዚአብሔር ጋር ወንድ ነው እምፈልግ። ሴትም ቢመጡም ብትመጣም ምንም አይመስለኝም፣ ግን አም ሶሪ ማይ ፌቨራይት ዝ ቦይ ጋይስ። ልጅ ልጅ ነው ኦፍኮርስ፣ ግን ሁሉም ሰው ፌቨራይት አለው። ግን አሁን ሴት ልጅ እንደሌለው አይደለውም። እኔ ላይክ፣ አሁን አንዳንድ ሰው ወንድ ከሌለው ወይ ወንድ በሆነልኝ ምናምን የሚሉ አሉ ነው እኔ ከወለድኩ አራት ነው ብዬ አስባለሁ። ሜይ ቢ ነው ማይንዲ አይደል ማለት ከዚህ በኋላ ሁለት ቢሆንም ወንድ ቢሆን ደስ ይለኛል። ለምን እንደሆነ አላውቅም። አንዳንዴ ዩ ኒድ ታይም ለራሳችሁ የግድ ብርጭቆ ይዘው ወይ ሸሻየሳብክክለመሄድ አይጠበቅብም። አንድ አስር አስራ አምስት ደቂቃ አይዋነስተይ ማይሳልፍ ሜይ ቢ ያስፈልጎኛል። እንደዛ ሙዚቃው እያዝናናኝ ነው። ከልጆቼ ትንሽ መራቅ እፈልጋለሁ። ዳሴት